ወይ በቂ እንደነ አለን ሳሪ ጋር ትኬት የቆረጥከው አንተ ነው ወይስ ሰው ነው የቆረጠው? አንተ ጋር እ ኦኬ ሳይንት ናት። እኔ ደግሞ አንተ መስለኝ ነው። እሺ። አይ አንተ መስለኸኝ ሳይንት ሲሉ ደግሞ እንደገና ሁለት የተቆረጠ መስሎኝ ነው። እሺ። አንተ ጋር ስለተቆረጠ አሁን ትኬቱ እንትን ማለት ይቻላል ወይ ይሄ አውትፓሱን አንተ ጋር ማሰራት ይቻላል ወይ አብሮ በአካውንት ቢገባ ብሮ። ሴንት ነው የጠፋችው። ኔት እኮ የቪዛ ሼት ነው የሚጠሪበት የነበረ አላይን ነበረች መቄ ከዛ በኋላ ሌላ ኦኬ እሷ ትሄድና በቄ ጋር ይዟት ሄዶ ያወጣላታል። እነሱ እራሳቸው ይወስዷታል። በቃ እኮ አይደለም ሙሉ እነሱ እራሳቸው መውሰዱን አይደለም እኔ እያልኩ ያለሁት አስገቡልኛል እኮ አካውንት ይምጣና ይስጠና፣ አካውንት ላክ በቄ ወይ ናሳሪ ጋ አካውንት ላይ ነው ሰው የሚሰበስብላት። አዎ አካውንትን ላክልሽ አይደለም? የስድስት መቶውን የአውትፓሱን ለማስገባት ብቻ ነው። ምንም ችግር የለም። እሺ ላክልኝ። እኔ ለሳሪ ይልክላታልሽ። እሺ እሺ። የአውትፓሱ እንዲገባ አካውንቱን ይልካል ሳሪ። ይልከዋለሁ ወደ አንቺ ወደ እኔ ሳይሆን ሙኒቴ አንቺ ዝቅ ስችል ቃል የሚገባው ሰው ያንን ይዞ ይምጣለት። በቃለ ነሲኗ የምንሰጣት እኔ እኮ መጻፍ አልችልም። ሲገባ እኮ ችግር የለም። ለሚጠይቅ ሰው ነው የምንሰጠው። ሁሉም ሰው የእሱን አካውንት እንሰጥና የአካውንት ይገባና ሲሞላ በኢትዮጵያ ብር ተመንዝሮ ከዛ በኋላ በቃ እንትን ይላል።

አሁን በቂ ቤት መቶ ማስረዳት ኤክስፕሬም ማድረግ ኖርማል ነው፣ ችግር የለውም። ምክንያቱም ከሱ እስከተቆረጠ ድረስ ምንድን ነው ያልኩሽ? እኔ በኡስማን የተነሳ ለምንድን ነው በቄ እኔ ለይቶ ያኮረፈኝ ብዬ አላልኳችሁ? እኔ በግዳና ግሬው ነው ነው ሁላችንንም ነው ያኮረፈው። እንዴት ነሽ ክሩ ሰላም ሰላም ለማንኛውም ችግር የለም ነው ኦኬ ለማንኛውም ችግር የለም ልጅቷን አሁን እናግዛት ዋናው ወደ ልጅቷ እሺ ሙኒት አሁን ጋይስ ስድስት መቶ ብር እሺ በአርባ ስምንት ነው ሳ ስድስት መቶ ሲባዛ በአርባ ስምንት እሺ፣ ሀያ ስምንት ሺ ስምንት መቶ ነው። እሺ ፍርጌ ሀያ ስምንት ሺ ስምንት መቶ ነው። ፍሬ ፍሬ፣ ሰላም ነው? ማሪ እንዴት ነሽ? ሀምሳ ዩሮ እልክላታለሁ፣ ግን አካውንት ምትልክልኝ ማለት ነው። አካውንቱን ላኪላት። ሀምሳ ዩሮ በኢትዮጵያ ስንት ብር ነው ማሪዋ? የኔንጃ የኤሮፕላኑ ብሩ ና የኔንጃ አላቀውም ስንት እንደሆነ። ወደዛ ስልክ ዝንቤ ነው ምልከ በሌላ ነው ምልከው ና ብትሊክልኝ ይልክለታል። ቢያንስ አንቺ በኢትዮጵያ ማለት ስንት ታግዣታል? እንዶ ማክሲመም አንቺ፣ ቢያንስ እኔ ኤርትራዊ ነኝ፣ አላቀውም ኢትዮጵያ ስንት እንደሆነ አላቅም። ማለት ልኬ አላቅም። ወደ ኢትዮጵያ ስልክ በሰውነ ምልኮ ሀምሳ ብር ሀምሳ ዩሮ ማለት ነው። እስከ አስር አሁን ስንት እንዳለ አላቅም። ሞቶ ሩ ዘጠኝ ሺ እያሉ ነው በኢትዮጵያ ዘጠኝ ሆነ። እሺ ችግር የለውም። ሙኒቴ ስጫት ዘጠኝ ሙኒቴ ማሪ ይቅርበኝ። አስራ ሦስት ድራም ነው የሚመጣው ስለዚህ ዘጠኝ ብላለች። ዘጠኝ እሺ፣ እሺ ማሪዋ ወደ ሳሚራ ቀጤ አሚ ልከዋለች፣ ግን የላከችው የዱባይ አካውንት ነው። አንክስቴ ሰላም እንዴት ናችሁ? እንዴ ሰላም፣ ተለምዶ ወንድሜ። በጣም አስር ሺህ ብር እስቲ፣ አካውንት ነገር አየር ላይ ልካሉ። እሺ፣ ቆይ ሙኒቴ፣ የኢትዮጵያ አካውንት እኮ ነው የምንፈልገው ወንድሜ። ቆይ አንድ ጊዜ ጠብቁ። ጋይ ሰው ከመውጣቱ በፊት እኔ እንድትረዳ ነበር የምፈልገው። በጣም ይቅርታ፣ እኔም ስራ የለ ስራ በመቤቴ አዜ ብዬ። እሺ፣ ቆይ ወንድሜ፣ አንድ ጊዜ ጠብቀን አንድ ጊዜ። እሺ፣ ልጠይቀው ልጠይቀው። ሳሪ እሽ ጋይስ እኔ እኔ ስሰበስብ ልንገራችሁ፣ የኔን ስትራቴጂ አዳምጦኝ። ምናልባት አሁን ስሰበስብ ያልመጣችሁ ልጆች ምናምን ካላችሁ የኔ የራሴ የቤቴ ህግ ነው። ትኬት ለፈለገ ሰው ሊሴፓሲና መውጫ ወረቀቱን እራሱ ጨርሶ ይመጣል። ትኬት አስቆርጣለሁ ከኢትዮጵያ ገብቶ ከአዲስ አበባ ክፍለ ሀገር የሚሄድበትን አሰባስብለታል ነው ኢትዮጵያ ከገባ በኋላ ደግሞ ለእጁ አንድ ሺ የሚሆን ሁለት ሺ የሚሆን አስር ሺ የሚሆን አስራ አምስት ሺ የሚሆን ሀያም ሺ የሚሆን መቶ ሺ የሚሆን አሰባስብለታለሁ። እማረገው በዳኒ ትራቭል አስገባና ዳኒ ትራቭል ቲኬቱን ይቆርጥልኝና በዲስካውንት ከቆረጠኒ በኋላ ጋይስ የቤት ይነግ ነው የምነግራችሁ በጣም ይቅርታ አድጉልኝ። የምር በጣም ይቅርታ አድጉልኝ። ከዛ በደረሰኝ ሁል ጊዜ ስቴትመንት አወጣና ከወጭ ቀሪ ብዬ ዳኒ ትራብል አገራቸው ሲገቡ የራሳቸውን አካውንት ይከፍቱልኝና በዛ አካውንት ብራቸውን ትራንስፈር ማድረጌ በመረጃ በማስረጃ ይይዛለሁ። በቃ ይህን ነው የማደርገው። በጣም ይቅርታ፣ ምክንያቱም እኔ ተጠያቂነት አልፈልግም። በእናታችሁ ይቅር በሉኝ ለዚህ ነው። ስለዚህ እኔ በቤቴ ማድረግ የምፈልገውን ይህንን ነው የማደርገው። ለምን ነገ ከነገ ወዲያ ከተጠያቂነት ነፃ መሆን እፈልጋለሁ። በማንኛውም ሰው አካውንት ከገባ በኋላ ኃላፊነቱን ልወስድ አልችልም አምኖት ሪስፖንሲብል ሶሪ እኔ ልጆቹ ከኢትዮጵያ ገብተው ሰው ሀገር ላይ እንዲንከራተቱ አልፈልግም። ጸበል የሚሄዱ ከሆነ ጸበል እንዲሄዱ አገራቸው የሚገቡ ከሆነ አገራቸው እንዲገቡ እንዲታከሙ ስለምፈልግ ከመቶ ሺህ ያላነሰ ብር አሰባስቤ እልካለሁ። ለዚህ ደግሞ የሁሉንም መረጃ ማስረጃ ዕዳኒ ትራቭል ላይ አለኝ መተስፍሽ አደርጊጉ ላይ አለኝ። ስለዚህ ይቅርታ አርጉልኝ እና ታሪይም አቤት 150 ፓውንድ ያለው ልጅ እኮ ሰባት መቶ ሰላሳ አራት ድርሃም ይመጣል። የልሴ ፓሲሆን ይችላል እንዳለ 150 ፓውንድ ያለ ልጅ አልነበረ። አዎ ይሁንሽ። አሁን ትኬቱ የሚቆረጠው ከበቄ ስለሆነ በቄ ፕሮሰሱን ጨርሶ ነው የሚቆርጥላት። ገባሽ? ግዴታ እኔ ደግሞ ታውቂያለሽ፣ ሳስረዳን የምችል ታውቂያለሽ በአንድ አካውንት ይገባና ከዚህ ትኬታቸው ተቆርጦ ሀገራቸው ገብተው በእጃቸው ብር እስከሚሰጥ ድረስ ነው አድርጌ የምረዳው። ሳ ወለላ ስለዚህ እንደዛ የማደርገው ደግሞ ራሴ ኃላፊነቱን የምወስድበት ባንክ ስለሆነ ነው። አሁን እሷ የወንድሜን አለች፣ በሱ አልስማማ እኔም አልስማማም። እንደ ሀቅ ለመሆን እኔም አልስማማ። ስለዚህ ለዛ ነው ጋይስ። አሁን ግን ሳይንቲጌ ከበቂ ስለቆረጠችልን በቂ በቂ የነጭ ወረቀቱን አብሮ እንዲጨርስላት ነው የሚፈልገው። ገባሽ? ለዛ ነው አሁን እሷ ምን ብላለች መሰለች? በቃ እንደዛ ይደረግልኝ ብላለች። በአንድ ሰው አካውንት ይግባና ከዛሬ ፍገባ በኋላ አካውንት ይወጣልኛል ልክ በአንቺ ህግ ማለት ነው። ስለዚህ በዋና ፍቃደኝነቱን ጠይቁት በቄላውራው እና የሚገባውን ብር በስቴትመንት አውጥቶ የሚሰጠኝ ከሆነ ስቴትመንት ያለውን ብር ሀላፊነቱን የሚወስድልኝ ከሆነ እኔ የምጠይቀው ከሆነ በእሱ ይግባላት ና ሊሴን ፓሲዮን አውጥቶ አገሯ ገብታ ካሹን ደግሞ ይስጣት። የምንስማማ ከሆነ እንደዛ እናድርጋይስ። እኔም ስራ ልስራ። በቤቴ አንድ ነገር አልሰጠችም። ምን መግባት ልጅቷ ስላሳዘነች ሳሪ አንዴ ልናገር፣ ስራ ቦታ ስለሆነ እረፍት ጨርሻለሁ፣ እና አንቺ ቶሎ ብዬሽ አለው። ላኪልኝ ማለት ነው። ለዛም ስለማይፈቀደን፣ ሰዓቱ ስላለቀ ቶሎ ብዬሽ አለው። እሺ እና ላኪልኝ፣ እልክላታለሁ። ችግር የለውም። እሺ እኔ ቆንጆ እልክልሻለሁ። እሺ እኔ እግዚአብሔር ይመስገን መሲ። እኔ የምልሽ አንድ ሀሳብ አለኝ ማለት፣ በርካሽ ይሰጣት ብሩን ላልሽው ማለት ነው። ልጅቷ እኛ ግቢ ተከ- ናት ተከራይ ናት ማለት ነው። ማለት እኛ ቤት ባትሆንም ቀጣይ ያለበት ቤት ላይ ናት ያለችው እና አዲስ አበባ ስትገባ ሲስተር እንድትቀበላት ላድርጋት እና በፓስፖርት ወይም በ- እንትን እንትን ማውጣት የምችል ከሆነ አካውንት ማለት ነው፣ ቡክ መክፈት የምችል ከሆነ ቀጥታ አንቺ የምታሰባሰቢው ብር በቡክ ቢገባ፣ በካሽ በአሁን ሰዓት ይዛ ራሱ ከአንድ ቦታ ወደ አንድ ቦታ መዘዋወር ለእሷ ያለ የለም። ከዛ አደለም፣ እኔ እንደዛ ሳይሆን ሌሎች እኔ ምንም እንደምፈልግ ልንገርሽ፣ የእኔ እህቶች ልጆቹ ከዚህ ሲሄዱ አንድ የታክሲ ብር አተው እንዲንገላቸው አልፈልግም። አብዛኛው የሀገር ልጆች ናቸው፣ ልንገርሽ እኔ ፈልግ አንደኛ ቤተሰቦቻቸው እንዲቀበሏቸው ቤተሰባቸው የማይቀበላቸው ከሆነ ተስፍሽ አረገው እንዲቀበል ቢ መውሰድ ይፈልጋሉ። ይቺ ልጅ ብርም ይኑራትም አይኑራትም ኢትዮጵያ ያለ ሰው የሚገነዘበው ብር እንዳላት አድርጎ ሌላ ነገር ሊያደርስባት ይችላል። ከዚህ ወስዶ ተስፍሽ ተቀብሎ አገሯ ቤተሰቧ ድረስ አገናኝቶ በስሙ የገባውን ብር ስቴትመንት አውጥቶ በራሱ አካውንት ገብታ ብሯ ሲተላለፍ ብቻና ብቻ ነው። እንደዛ ከሆነ አሪፍ ነው። ቢካዝ ይች ልጅ ገባሽ፣ የምበላው ቢያስፈልጋት የራሱ አካውንት ነው ታወጣለች። የምጠጣው ቢያስፈልጋት የራሱ አካውንት ነው ታወጣለች። አክስት፣ አጎት፣ ገለመሌ እኔ አይመቸኝም፣ ይቅርታ አድርጉልኝ። ምክንያቱም ብዙ እህቶቼ በአክስት በአጎት በወንድም የተከዱ ስላሉ ገንዘቧ፣ ስለዚህ በራሷ እንዲገባላት እፈልጋለሁ። ካሽ ያልሽ ስለመሰለኝ ነው። እኔ ብዙ ጊዜ ታያላችሁ፣ ሰት ቲኬት ቆርጬ በቀን ሁለት ሰው ልክ ያውቃለሁ። ከትኬት በላይ ደግሞ አብሮ ብር አረግላቸዋለሁ። ምክንያቱም ትኬቱ ብቻ ምን ያደርግላቸዋል? አገር ገብተው ደግሞ ሌላ ይንከራተቱ ልጆቹ ጸበል መሄጃ ሳይቀር ነው የማደርግላቸው። ስለዚህ አንድን ብር ደግሞ ልጆቹ በእጃቸው ማግኘት አለባቸው። ለዛም ነው ከይቅርታ ጋር እኔ የአባቴ አካውንት አለን የምትለው አስፈላጊ ከሆነ ግን እንደዛ ሳይሆን እሷ ገብታ ከተሰብስቦላት በአንድ አካውንት እሷ ገብታ የራሷ አካውንት ወጥቶ ቢሆን አሪፍ ነው። እሱን እኔ የምፈልገው ያንን ነው። ምክንያቱም ኮንፊዝድ ቆይ እሷ እንዳትሆን ትረጋጋች ችግር እኛ ዘዴ እንፈልጋለን። አንድ ጊዜ ቼሌስ ሴባሲዋ ብቻ ትጨረስልን ወደ ዱባይ ማስገባት ይችላል። ዳይመንድ ወደ ዱባይ ማስገባት ትችላለህ። አንተ ጋር ያለው መጨረሻ ሰባት መቶ የሚመጣው ሰባት መቶ ሰላሳ አራት ብር ከአርባ አምስት ሳንቲም ስለሆነ ወደ ዱባይ ማስገባት ይችላል ትችላለህ። ዳይመንድ ዳይመንድ እየ ትችላለ ወንድሜ፣ አንተ ችግር የለም ወንድም፣ ችግር የለም። ሙኒታንችን እኮ እየጠበቅን ደውላ ነው። ምን አልሽኝ? የሳሬ አንተ ወደ ኢትዮጵያ ልታ ወደ ዱባይ ልታስገባላት ትችላለ? በድሃ ኖ እኛ ጋ አይቻልም። እዚህ ዩኬ ወደ ኢትዮጵያ መላክ ነው የምችለው። ሀዋላ እዚህ የሚሰሩት ኢትዮጵያ ብቻ ናቸው። ወደዛ ወደ ዱባይ አይመስለኝም። እኔ ማርያምን ከማንኛችሁም ገጸዱ ምን? በነገራችን ላይ በአነጋገር ምናልባት ስህተት ሊፈጠር ይችላል። ሚስ አንገስታል የበቂ ቁጥር አላችሁ እን እነዚ ያለሽ ላኪ ዳኒ ትራቭል የሚለውን እኮ ሀይ ብዬው ነበር። ሳሬ ይልክላል ብለሽ ነበር። ስጠኝ ቁጥሩን፣ ክዩዬ ቁጥሩን ስጠኝ። ማሚ ምኮ ደውላለት አለች። እሱ አሁን በቂ ከኔ ጋር ጸብ ስለሆነ ነው እዚህ እና ጸብ ነው ማለት ነው። አሁን እሱ ከእኔ ጋር አይደለም፣ አይደለም። አካውንት ስጠን፣ አካውንቱን የላክ